አሁን እነሱ ቀለም ብቻ ነው የቀራቸው። አሁን ይሄ ፍሬንች ዶር ማለት ለማንኛውም ለቪላ ሰርቪስም እንደዚሁም ለሙሉ ክብ ቤት። ስለዚህ አሁን ለምሳሌ ይሄኛው ፍሬንች ዶር በር ነው ለዙሪያ ክብ ቤትም ይሆናላ። አሁን አንድ ሰው በአሁኑ ሰዓት በአሁኑ ብር አሁን በአሁን ባለው ገቢ ስንት ይሰራል የሚለውን፣ ደሞስ ካሳ ጠቅላላ ብረታብረት ስራ ድርጅት እንግዲህ ማሰራ ለምትፈልጉ፣ ከሚካኤል ቤተክርስቲያን ወረድ ብሎ ከጓዳርበር ትንሽ ከፍ ብሎ። ብዙ ጥያቄዎች ጠይቃችሁኛል። ለጥያቄያችሁ መሰረት፣ እንግዲህ አዎ፣ እዚህ እንዳለ የማዳም ቅመሞች ስራ የታሰርት ተሰርተ የተቀመጡ አሉ። በነገራችን ላይ በደህናው ጊዜ እንጂ በደህናው ጊዜ የተሰሩ ተገዝተው ያስቀመጡት ብረት አለ። እነዚህ ስራዎች እንግዲህ ላሳያችሁ በደንብ አድርጌ ከባለቤቱ ጋር በደንብ አድርጌ አስተዋውቃችኋለሁ። እዚህ ጋር የተሰሩ ስራዎች አሉ። እነዚህ አሁን ምንድን ምንድን ናቸው? የቀራቸው አሁን እንደዚህ ስታያቸው ቀላል ነገር ነው የሚመስሉትኝ። ብዙ ብር የያዘ ምናምን አይመስልም። በመጀመሪያ ስምህን አስተዋውቅ፣ የድርጅትህንም ስም አስተዋውቅ።

አሁን እነሱ ቀለም ብቻ ነው የቀራቸው። አሁን ይሄ ፈሪንች ዶር ማለት ለማንኛውም ለቪላ ሰርቪስም እንደዚሁም ለሙሉ ክብ ቤት ስለዚህ አሁን ለምሳሌ ይሄኛው ፍሬንች ዶር በር ነው። ለዙሪያ ክብ ቤትም ይሆናላ። አሁን አንድ ሰው በአሁኑ ሰዓት በአሁኑ ብር አሁን ባሁን ባለው ገቢ ስንት ይሰራል የሚለውን ሂሳብ አውጥተህ ነገራቸው። ማለት ብዙ ሰው ማወቅ ይፈልጋል፣ ማዘዝ ይፈልጋል። አብዛኞቻችን ጓደኞቻችን ቤታቸውን ምን ያህል ብር ይፈጅብኛል ብለው ሂሳቡ፣ እስኪ እንደ ባለሙያ ሂሳብ ስታወጣላቸው። ስለዚህ አሁን እንደ እስኪ የብረቱንም የብረቱ ብረት ነው የሚባለው ይሄ የላሜራዎቹንም ደረጃቸውንም፣ እንደዚሁም ደግሞ ዋጋቸውን ትነግረናለ። ለምሳሌ እነዚህ አሁን ያሉት ብረቶቹ አንድ አይነት ናቸው፣ ይለያያሉ የሚለውስ እሱማ የታወቀ ነው ብረቱ እስከ መስታየቱ ወይስ ብረቱን ብቻ ብረት ብቻ እሺ ከዘጠና ሺህ እስከ መቶ ሺህ ብር በአንደኛው ማለት ነው። በሁለተኛው እና በሶስተኛው ሲባልስ ግን አሁን አንድ ባለሙያ ብረት አብረት ሲገጥብ መሸጎድ ይችላል። ለምሳሌ አሁን ይሄ አንደኛው ነው ብሎ በስልሳ ሺህም በሰባም

የመጨረሻው ማለት ነው ሲያነሱት እራሱ ቀለል ያለ ነው ይለያል ሲያነሱት እራሱ ይለያያል ሲያነስ የእኛው ዜሮ ዘጠኝ እሱኛው ዜሮ ዘጠኝ ዜሮ ዘጠኝ የሚባለው ምንድን ነው አንደኛው ነው እኮ ሲያነሱት እራሱ የሆነ ልስልስ ያለ አይደለም ስለዚህ አሁን መስታየትስ መስታየትስ አሁን ለእያንዳንዱ መስታወት ሲወጣስ መስታየት ብዙም አይደለም ማለት ነው። ሰላሳ ሺህ ለክብ ቤት ለክብ ቤት መስታየት እስከ ሰላሳ ሺህ ብር ለእንደኛ አይነት ውስጥ ለቪላ ሰርቪስ ይጨምራል። 30 ሺህ፣ አርባ ሺህ፣ አርባ አምስት ሺህ ማክሲመም። በዚህ መሰረት ማዘዝ ለሚፈልጉ ካሉ እስኪ ስልክ ቁጥር ቁጥራችንን ማስቀምጥላቸው። ማዘዝ ለምትፈልጉ ካላችሁ በዚህ መሰረት በጥራት የተሰራ ይሰራል። እንግዲህ ሰው በታማኝነት ያቸው እዚህ ጋር ያሉ አዛዦቻችን ናቸው። እነዚህ እንዳለ ተሰርተው የተቀመጡ እነዚህ የመስኮት ናቸው። ኦኬ። ከእሱ እየተቆራረጠ ነው የሚሰራው። ከእሱ እየተቆራረጡ ነው እነዚህ የሚሰሩት። ስለዚህ ማዘዝ የሚፈልግ ሰው ካለ ወደ ያ ከተማ ላይ ወልዲያ ብቻ ነው ወይስ የተለያዩ ቦታች ላይ መውሰድ ትችላላቸው? ይሰራል ይጫናል። የፈለጉትን ሰው ልከውም ማሰራት ይችላሉ። ይሰራል። ስራችን በታማኝነት እንሰራለን ብለዋል። እንግዲህ በደንብ አሳይቻቸዋለሁ። ይህንን ይመስላል። እነዚህ የኮንቴነር ነው። ኦኬ፣ ኮንቲነር ማሰራት ለፈለጋችሁ በኮንቲነር ማሰራት ትችላላችሁ። ከወደ ውጭም ከወደ ውስጥም እዚህ ጋም አልቆ የተቀመጡ አልቀው እነዚያ ማለት ነው ወይስ ገና ነው? ገና ናቸው። ያው እነዚህ ገና ቀለም የሚቀባል ሰው ማዘዝ ለፈለጋችሁ እነዚህ ናቸው። ስልክ ቁጥራቸው እዚህ አለ። ይሄን ይመስላል የዛሬው ቪዲዮ።